ሰላም የተወደዳችሁ የጋድስ ቮይስ ፎር ኔሽን ቤተሰቦች፣ እንዴት ናችሁ? ሁሉ መልካም ጌታ የተባረከ የሆነ እኔ በጣም ከፍ እያልኩኝ ነው። እግዚአብሔር እየረዳኝ ነው። ዛሬው የመጣሁት በፓርት ቱ ነው፣ በህልም ጉዳይ ማለት ነው። ብዙዎቻችሁ እንደተባረካችሁበት ኮሜንት ላይ ስላየውኝ ላይክ አድርጋችኋል፣ ለብዙዎች ደግሞ ሼር አድርጋችኋል። ስለዚህ ዛሬ ፓርት ቱ ልስራ ብዬ ነው የመጣሁት። ሶ አሁንም እንደተለመደው ማለት ነው፣ ሰብስክራይብ ማድረግ በተለይ እያያችሁ ዝም የምትሉ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም ሼር አድርጉ። ጌታ ይባርካችሁ ይህንን ስለምታደርጉ። ስለዚህ ቀጥታ ወደ ትምህርት ይገባሉ፣ ፓርት ቱ። ዛሬው የምነግራችሁ እግዚአብሔር የሚያስጠነቅቃችሁ ጉዳዮች አሉ። ቀድሞ ወይ አደጋ ሊሆን ይችላል ወይ ችግር ሊሆን ይችላል የሚመጣባችሁ ነገር አለ እዛ ነገር ውስጥ ከመግባታችሁ በፊት ሁል ጊዜ እግዚአብሔር ለልጆቹ ያስጠነቀቃል። ኢቭን ለልጆቹ ብቻ አይደለም ለአሕዛብ እንኳን እግዚአብሔር ያስጠነቀቃል። ብዙ ጊዜ መጽሐፍ ላይ እናያለን። ለምሳሌ የግብፁን ንጉሥ ጲጢፋራን ሲያስጠነቀቀው፣ የባቢሎንን ንጉሥ ዳሪዮስን ሲያስጠነቅቀው ታያላችሁ። አሕዛቦችን እንኳን እግዚአብሔር ያስጠነቅቃል። ልጆቹንማ በደንብ እዛ ችግር ውስጥ እንዳይገቡበት ቀድመው እንዲነቁ ጋድ ያስጠነቀቃቸዋል። ስለዚህ ቀድማችሁ የሆነ ችግር ከመምጣቱ በፊት እግዚአብሔር ከሚያስጠነቀቃቸው ዛሬ አምስቱን ነው የምነግራችሁ። የመጀመሪያው ነገር ሞት ነው። ሞት ነው የመጀመሪያው ማለት ነው። አሁን ብዙዎቻችሁ በእርግጠኝነት በሕይወታችሁ ላይ የሆነ ሰው ሲሞት አይታችኋል፣ ሁላችንም ማለት ነው። ግን እነዛ ሰዎች ሳይሞቱ ደግሞ ፊዚካሊ ሳይሞቱ ደግሞ ያለፉባቸው ታይሞች አሉ። ስለዚህ ብዙ ጊዜ ሲሞቱ ስናይ እንደ ቅዠት አድርገን ነው የምናልፈው። እናንተ ሞትን የምትተረጉሙት በአንድ አቅጣጫ ብቻ ስለሆነ ነው። ስለዚህ እኔ በብዙ በተለያየ አቅጣጫዎች አሳያችኋለሁ። የመጀመሪያው ሞት ስታዩ ፋሚሊ ጋር ሊሆን ይችላል፣ ጓደኞቻችሁ ጋር ሊሆን ይችላል፣ መንፈሳዊ ድካም ሊሆን ይችላል። ለምሳሌ እኔ ፐርሰናሊ የማውቃቸው ጓደኞች ነበሩ። ሁሉም በተለያየ ጊዜ ሲሞቱ ነበር ያየሁት እና ግራ ገብቶኝ ይሄ ቅዠት ነው ብዬ ነበር። ለአንዳንዶቹ በእርግጥ ያስጠነቀኳቸው ሰዎች አሉ። ስትሙቱ አይቻሉ፣ ለምን እንደሆነ አልገባኝም ብያቸዋሉ። እኔ በታይሙ አልገባኝም ነበር። ነገር ግን እግዚአብሔር እየነገራቸው የነበረው ስለ መንፈሳዊ ህይወታቸው። ከዛ በኋላ ራሳቸው እንኳን ያዩት መንፈሳዊ ድካም አለ፣ ወደ ኋላ እስኪሉ ድረስ ማለት ነው። ስለዚህ ሞት ስታዩ ማለት ነው መንፈሳዊ ድካም፣ እነዛ ሰዎች ኮምፕሊትሊ ከእግዚአብሔር ቤት ሊወጡ ይችላሉ። እናንተ ቀድማችሁ ለነሱ መጸሌ አለባችሁ፣ ለነሱ መናገር አለባችሁ። እውነቴን ነው የምነግራችሁ። ኢቨን ከዛ በኋላ እንኳን እግዚአብሔር ይህንን ካስተማሪም በኋላ እንኳን ለአንዳንዶቹ ነገሬያቸው ነበር፣ ስትሞቱ አይቻለሁ ስፒሪቹዋል ህይወታችሁን ተጠንቀቁ ብዬ ነገር ያቸው ነበር። አንዳንዶች ያው ችላ ብለው ነበር፣ ነገር ግን አንዳንዶቹ በአይናቸው አይተውታል። ሶ ምን ልላችሁ ፈልጌ ነው መሰላችሁ? ሲሞቱ ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል። ቶሎ ብላችሁ ለነሱ ጸልዩ። ስፒሪቹዋል ዴይዝ ሊሆን ይችላል፣ ወደ ኋላ እያሉ ሊሆን ይችላል። ስለዚህ ነቅታችሁ ለእነዚህ ሰዎች ፕሬ አድርጉላቸው። የሞተ ሰው ደግሞ በተደጋጋሚ የምታዩ ሰዎች እናንተ ነፃ መውጣት አለባችሁ። እናንተን ፎሎ እያደረገ ያለ የሞት ስፒሪት አለ። ምናልባት እናቶቻችሁ፣ አክስቶቻችሁ ሲነግሯችሁ ሰምታችሁ ሊሆን ይችላል። በተደጋጋሚ አባቴን አየዋለሁ አያቴን አየዋለሁ ይህንን ሰው ያለው የሚሉ ሰዎች አሉ። ሞትን በተደጋጋሚ የምታዩ ሰዎች እናንተ ትክክለኛ ጸሎት ያስፈልጋችኋል። ምክንያቱም የሞት ስፒሪት ፎሎ እያደረጋችሁ የቱ ጋር መች እንደሚፈጠር አታውቁም። ስለዚህ ይህንን ስፒሪት ከህይወታችሁ ላይ በስበር አለባችሁ። እኔን የምትሰሙ ደግሞ በይሳት በእንደዚህ አይነት ነገር የተያዛችሁ በጌታ በኢየሱስ ስም እናንተም ቤተሰባችሁንም የሚከተል የሞት መንፈስ ሁሉ እንዲሰበር ያዛለሁ በኢየሱስ ስም እንዲሰበር አዛለሁ በኢየሱስ ስም እንዲሰበር አዛለሁ። ስለዚህ የሞት ስፒሪት እየተከታተላችሁ ያላችሁ ሰዎች፣ በተደጋጋሚ የምታዩ ሰዎች አጥብቃችሁ ፕሬ አድርጉ። እዚሁ ጋር ደግሞ የተያዘ ማለት ነው። ስታለቅሱ፣ ሐዘን ላይ ሆናችሁ የምታዩ ሰዎች። አንዳንድ ሰዎች ሌሊቱን በሙሉ በእንቅልፋቸው ሆኖ ሲያለቅሱ ራሳቸው ነው ያሉ በጣም ከባድ ሐዘን ውስጥ ሆነው ሲያለቅሱ ራሳቸውን ያገኛሉ። እናንተ ሰዎች ልትቋቋሙት የማትችሉት ነገር ወደ እናንተ እየመጣ ነው፣ ማቆም የሚከብዳችሁ ነገር። ስለዚህ ይህንን ነገር ጋድ ሲያሳያችሁ ማለት ነው፣ ነቅታችሁ ፕሬን ልታረጉ ነው። ለረጅም ሰዓት እያለቀሱ የሚነሱ ሰዎች አሉ። ለምንድን ነው ሀዘን የሞላው ዩዶን ነው፣ አታውቁም እናንተ ማድረግ ያለባችሁ ነገር ተነስታችሁ ይህንን መንፈስ መስበርና ማቆም ነው ያለባችሁ። ስለዚህ ሞት ቀጥታ እንዳንተ እንደምታውቁት የፊዚካል ፊዚካል ሞት ብቻ አይደለም። ትክክለኛው ሞት የምንለው እሱ ብቻ አይደለም። ሞት ስታዩ ብዙ ዴፊኔሽን አለው። ስለዚህ ከዛ ውስጥ ነው እየነገርኳችሁ ያለውት ማለት ነው። ሁለተኛው ደግሞ ደም ሲፈሳችሁ የምታዩ ሰዎች መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በደም ውስጥ ህይወት አለ ይላል። ደም ሲፈሳችሁ ስታዩ ማለት ነው የሆነ ህይወት ሉዝ እያደረጋችሁ ሊሆን ይችላል ህይወት እያጣችሁ ሊሆን ይችላል። ብዙ ጊዜ እኔ ሰዎች ህልም ፍታልኝ ብለው ከነገሩኝ በኋላ ደም ሲፈሰኝ አየሁኝ፣ እንደ ሲሆን አየሁኝ በቅርብ ጊዜ እነዚህ ሰዎች ብዙ ህይወታቸውን በብዙ አቅጣጫ ሉዝ ሲያደርጉ አያለሁ። ስለዚህ ደም ሲፈሳችሁ የምታዩ ሰዎች ማለት ነው የሆነ ህይወት ሉዝ እያደረጋችሁ ነው። ስለዚህ እናንተም ሰዎች እንደ ቀልድ ከደም መፍሰስ ጋር የተገናኘ ነገር በእውነት እንደ ቀልድ እንዳታዩት፣ ተነስታችሁ ቤተኛው ሳይድ ነው ብላችሁ መጸለይ መቻል አለባችሁ። ሶስተኛው ነገር ደግሞ ወንዝ ውሃ ሲወስዳችሁ ወይም ውሃ ውስጥ ስትሰጥሙ የምታዩ ሰዎች ማለት ነው መጽሐፍ ከእግዚአብሔር ቃል አንጻር ሳሳያችሁ እንደዚህ ይላል። በአለት ላይ የተሰራው ቤት ንፋስ ቢመጣ ወጀብ ቢመጣ ቤቱን ምን አይለውም፣ አንቀሳቀሰው ቤቱን አንቀሳቀሰውም። ነገር ግን በአሸዋ ላይ የተመሠረተ ቤት ንፋስ ሲመጣ፣ ወንዝ ሲመጣ፣ ወጀቡ ሲመጣ ምን ይሏል? ይዞ ይሄዳል። ስለዚህ በወንዝ ስትወሰዱ የምታዩ ሰዎች የቆማችሁበት መሰረት ትክክል አይደለም። በእግዚአብሔር ቃል ላይ ሊሆን ይችላል፣ ሕይወታችሁ ሊሆን ይችላል። የተመሠረታችሁበት ነገር ስትሮንግ አይደለም። ስለዚህ እንደዚህ ስትወሰዱ ስታዩ፣ በደንብ ማድረግ ያለባችሁ በእግዚአብሔር ቃል ላይ ያላችሁን እውቀት ሊሆን ይችላል አብዝታችሁ፣ እናንተም ፕሬ ማድረግ አለባችሁ። ምክንያቱም ከሆነ ሰዓት በኋላ የማትቋቋሙት ነገር መጥቶ ሊወስዳችሁ ነው። ይሄ ነፋስ ሊሆን ይችላል ሁኔታዎች፣ ችግር ሊሆን ይችላል። መጥቶ ካላችሁበት ነገር ሊወስዳችሁ ይችላል። ስለዚህ በወንዝ ስትወሰዱ የምታዩ ሰዎች እንደ ቀላል እንዳታዩት ጋድ እያስጠነቀቃችሁ ስለሆነ ማለት ነው። እንዲሁም ስትሰጥሙ ራሳችሁን ነፃ ለማውጣት እንዴት ነው፣ ዋና ውስጥ ሰው ገብቶ ራሱን ለማዳን የሚያደርገው አይነት ትግል አለ አይደለ? እንደዛም ስታደርጉ የምታዩ ሰዎች ተመሳሳይ ነገር ነው የሚመጣው ሁኔታ የሚመጣው ወጀብ ከፋሚሊ ሊሆን ይችላል፣ ትዳር ላይ ሊሆን ይችላል፣ የሆነ ችግር ላይ ማለት ነው። እናንተን ይዟችሁ ሊሰምጥ ነው። ሊመጣ ያለውን ወጀብ ነቅታችሁ እናንተም መጠበቅ መቻል አለባችሁ፣ ቻሌንጁን ማለት ነው። አብዝታችሁ ከጸለያችሁ፣ በእግዚአብሔር ቃል ከተዘጋጃቸው የነገር አይወስዳችሁ። እግዚአብሔር ቀድሞ እነዚህን ነገሮች የሚያሳያችሁ ማለት ነው። ተጠፋላችሁ እያላችሁ አይደለም ተዘጋጁን እንድትዘጋጁ ፕሬ እንድታረጉ ነው። ክብር ለጌታ ይሁን። አራተኛው ሲያሳድዷችሁ ስታዩ፣ ቼስ ሲያደርጓችሁ ስታዩ የእናንተ ደግሞ የሚያሳየው መንፈሳዊ ጥንካሬያችሁ እንደወረደ ነው። መንፈሳዊ አቅማችሁ እንደወረደ ነው። እኔ ብዙ ጊዜ እግዚአብሔር ስደክም የሚያሳየ መንገድ አንደኛው ይሄ ነበረ። ለምሳሌ ለመጸለይ ሊሆን ይችላል አጋንንት ላለው ሰው ሊሆን ይችላል ወይም ደግሞ በየሆነ ጦርነት ውስጥ ገብቼ ማሸነፍ ሲከብደኝ ስሮጥ፣ ሳመልጥ፣ ስፈራ ሳይ መንፈሳዊ አቅሜ እንደቀነሰ ነው የሚገባኝ። እኔ ብዙ ጊዜ በዚህ ራሴን አይቼዋለሁ። ስለዚህ ቶሎ ብዬ የማደርገው ወደ ጾም ጸሎት ህይወት፣ ወደ ማሰላሰል ህይወት ነው የምገባው። በተለይ የጾም ጸሎት ህይወት ለዚህ ነው። የዛን ጊዜ ስትሰደዱ የምታዩ ሰዎች ወይም ባትል ውስጥ ገብታችሁ የምትሸነፉ ሰዎች ህይወታችሁን እውነተኛ ህይወታችሁን ተመልከቱ። አቅም ታጣላችሁ፣ ኃይል ታጣላችሁ። ለመጸለይ፣ ለመጾም፣ በእግዚአብሔር ፊት ለመሆን አቅም ታጣላችሁ። ጠላቶቻችሁን ድፊት ለማድረግ አቅም ታጣላችሁ። ስለዚህ እናንተ ቀጥታ ወደ ጾም ጸሎት ነው መሄድ ያለባችሁ። አቅማችሁ እየወረደ እንደሆነ የሚያሳይ ህልም ነው። አምስተኛው ይሄ ለሴቶች ነው። ወንዶችን መስማት ትችላላችሁ። ከእርግዝና ጋር የተገናኘ ነገር ስታዩ የመጀመሪያው ያለ ጊዜያችሁ እንደሆነ ሲሰማችሁ በህልማችሁ ማለት ነው። ያለ ጊዜ እኮ ነው ያረገዝኩት የሚል አይነት ስሜት ሲሰማችሁ በህልማችሁ ላይ ማለት ነው። ለመሰላችሁ ለምሳሌ ህፃን ልጅ የሚያሳየው ራእይን ነው። ከዚህ በፊት ተናገር ያለው። እርግዝና ደግሞ የሚያሳየው ራእዩ እየደረሰ መሆኑን ነው የሚያሳየው። ያው ራእይንም ያሳያል እርግዝና ማለት ነው። ስለዚህ ማለት ነው ያለ ጊዜ እንደሆነ በህልማችሁ ከተሰማችሁ፣ ልትገውበት ያለ ትዳር ሊሆን ይችላል፣ ልትገውበት ያለ ቢዝነስ ሊሆን ይችላል። ያለ ጊዜ ነው ተረጋጉ፣ የሚል አይነት መልእክት እየመጣላችሁ ሊሆን ይችላል። ስለዚህ እናንተ እዛ ነገር ላይ መቆየትና የእግዚአብሔርን ድምፅ እስኪመጣ መጠበቅ መቻል አለባችሁ። ያለ ጊዜ ሊሆን ይችላል እየመጣ ያለው ነገር። ስለዚህ ያለ ጊዜ የመጣ ነገር ደግሞ ታውቃላችሁ ይበላሽባችኋል። ተመሳሳይ ደግሞ ከዚህ ጋር አርግዛችሁ ሲወርድባችሁ ስታዩ ማለት ነው በህልማችሁ ማለት ነው በህይወታችሁ ላይ ሊመጣ ያለ ጭንገፋ አለ። ጠላት የእናንተን የሆነን ነገር ሊያበላሽ ይፈልጋል። ፋሚሊ ጋር ሊሆን ይችላል። ቢዝነስ ጋር ሊሆን ይችላል ስፒሪል ህይወት ጋር ሊሆን ይችላል። የእናንተ የሆነውን ነገር ማበላሸት ይፈልጋል። ስለዚህ እናንተ ማለት ነው ፕሬ አድርጉ፣ ጸሊው፣ እናንተም ተዘጋጁ በደንብ አድርጋችሁ ማለት ነው። ይህን አይታችሁ እንደነቃችሁ ማለት ነው በደንብ አድርጋችሁ ጸሊው። ይህንን መንፈስ የጭንገፋውን ሊያበላሽ የፈለገውን ስፒሪት እየተዋጋችሁ ጸልዩ። እኔም ጸልላችኋለሁ፣ በጌታ በኢየሱስ ስምና ስልጣን የትኛውም የጭንገፋ ኃይልን ሁሉ ከሕይወታችሁ ላይ ሰብር ያለሁ በኢየሱስ ስም፣ ሰብር ያለሁ በኢየሱስ ስም፣ ሰብር ያለሁ አባት ሆይ ነፃ እንዲወጡ በኢየሱስ ስም ነ ጸል ያለሁ ኢንጂሰስ ኔም አሜን። ስለዚህ በዚህ ትምህርት እንደተባረካችሁ አምናለሁ። ከተባረካችሁ ኮሜንትና ላይካችሁ ከፍ ያለ ከሆነ በፓርት ስሪ ደግሞ እመጣለሁ ወደ እናንተ።